ንግግር አማረ ብለን ካላማዊ ካላማዊ ነገሮች ጋር ደባልቀው የሚያወሩ ሰዎችን ደም አድምጠን ብለን ቲፎዙ አንሁ። ዕውቀት የእውቀት ባለቤቶችን እንከተል፣ የእውቀት ባለቤቶችን እንጠይቅ። እንደዚች አይነት ቁራ ሴትዮ ግን ቲፎዞ ሆናችሁ አትንካብን፣ ወዘተርፈ የምትሉም አላችሁ። በእሷ የተነሳ ወንድማችሁን በኢስላም የሚገናኛችሁን ወንድማችሁን አላህ የገህነቢ አርግህ እስከማለት የምትደርሱ አላቸው። እኔ ቢያንስ ስለዚህ ሴት እያወራ ያለሁት ድምጿ ቀፈፈኝ ነው። በቃ ድምጿ አስጠላኝ፣ ወሬዋ ሁሉ ሀዲሷ ራሱ አይጣፍጠኝም። አሉ እኮ በርካታ እህቶቻችን፣ እነ ዘህራ እነ አዲስ አለም ነው ምናምን የሚባሉ አዳዲስ፣ እርጋታቸው፣ ንግግራቸው በዛ ላይ ደግሞ ሀዲስና ቁርአን ላይ ብቻ አይደለም የተንጠለጠሉት።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 በፊልተር በቃ ፊቷን ያለ ፊልተር አንድ ቀን ፊቷ ወጥቶ ማለት ነው። ጭጋግ የድሮ ወያኔ ከመግባቱ በፊት የነበረው ፒስታ መንገድ ነው የሚመስሉ ፊቷ። እኔ እርጅናዋን አናዶኝ ሳይሆን እርጅናዋን በፊልተር ደብቃ የምትመጣ ሴትዮ፣ ኧረ ተይን፣ በእናትሽ ተይን ጀውዙና